ያስጥልን ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያም ዋና ዋናዎቹን ትግሉ ጥልቅ ራዕይና ስሜትን ያነገበ መሆኑን የሸዋ ጠቅላይ ግዛት እዝ አረጋገጠ። የአማራ ፋኖ ወለውዝ ቤተ አማራ ኮር ዘመቻ መምሪያ ኃላፊ የሆነው አርበኛ ሃምሳ አለቃ እያሌው ምትኩ ተሰዋ። ኦሮምኛ ባለመቻላችን ምክንያት እየተቀጣን ነው ሲሉ የአዲስ አበባ ከተማ ታክሲ አሽከርካሪዎች አማረሩ። ወደ ዝርዝሩ አልፈናል። ትግሉ ጥልቅ ራዕይና ስሜትን ያነገበ መሆኑን የሸዋ ጠቅላይ ግዛት እዝ አረጋገጠ። የእዙ ጽሕፈት ቤት ኃላፊ ዶክተር ጌታ መሳይ ለአባት አርበኞች ስልጠና በሰጠበት ወቅት የትግሉን ወቅታዊ ሁኔታ አስረድቷል። ባለ ህልም የምሰሩለት ዓላማ ራዕይ ከሌላችሁ መሪ እንዳትሆኑ በፈጠራቸው ራዕይ ማለት በሩቅ የሚታይ መዳረሻ ማለት ነው። የእኛ ራዕያችን የአማራ ህልውና ማዳን ነው። ለምሳሌ የአማራነት ህዝብ ዋለ ስታል ማለት ነው። በአማራ ላይ የተጻፈ የሞት ደብዳቤ መቅደል ነው። በአማራ ላይ እየታወጀን የሞት አዋጅ ማክሸፍ ነው። የተራበ የጠገበ ብዙ ገጠር አካባቢ ከተራራ ጋር እየለፋ ነው፣ ተራራ እየገፋ ነው፣ ከአፈር ጋር እየታገበ ያለ ያ ሁሉ የላቡን የወዙን እንኳን እንዳይኖር የሞት ደብዳቤ ተጽፎበታል። የቡና ፍርቱ አፍርቶ ሽንኩርቱን አመጥቶ ሸጦ ሱን እያበላ ሁሉን እያሳበቀ እዛ እንደገና ሊገለል ይመጣል። አደኛ የነቃ የበቃ የተደራጀ ህዝብ በኋላ የማያንቀላፋ አማራ ተፈጥሮ ማየት ነው። ራያችን ያልተገለለ በማህበራዊ በፖለቲካ፣ በኢኮኖሚ ያልተገለለ አማራ ማየት ነው። የማይሞት አማራ ማየት ነው። የሞት አዋጅ የታወጀበትን የሞት ሲሁን ጦሩና ቀስቱ ማቆም ነው። እኛ ላይ አቁመን እንደዚህ ይሄ ነው ውጤት አማ መሪ የምትሆኑት ይሄን ራዕይ በውስጣችሁ ስም ሆኑት ነው። ቅድም በራስ መተማመን ብያችኋለሁ። ምንድነው ምሰራው ለአካባቢ ለተሬ ለለን ለኩሪብሪ እንደ አማራስ ምንድነው የማደርገው? የእናንተ ልጆች 17 አመት 15 አመት ያለው ልጆች ናቸው፣ እየተዋጉ እየሞቱ ያለው የሚሞቱት ለምንድነው? ሰማዕታት ስለሆኑ ሞተን እና ነው ስላሉ? በአማራ ላይ የሞተው የሞት አዋጅ ስለነቁበት

የሚዳረስበት መዳረሻ አለው። ሁለተኛው ጥልቅ ስሜት ቅናይነት የአማራ ፋኖ ህዝባዊ ድርጅት ወሎ እዝ የተሰጠ የያዝን መግለጫ የአማራ ፋኖ ወሎ እዝ ቤተ አማራ ኮር የዘመቻ መምሪያ ኃላፊ የሆነው አርበኛ 50 አለቃ አያሌው ምትኩ መጋቢት 7 2017 ዓ ም በሰርጎ ገብ ባንዳዎች በተተኮሰ ጥይት መሳዋትነትን ተቀብሏል። በወሎ አማራ ሳይንት ቀጠና መካነ ሰላም አካባቢ ተወልዶ ያደገው አርበኛ አያሌው የአማራ ህዝብ የተደቀነበትን አደጋ በውል ተረድቶ ይህንን አደጋ ለመመከት ውድ ህይወቱን አስይዞ የህልውና ትግሉን ከተቀላቀለበት ሰዓትና ደቂቃ ጀምሮ ስለሚገደሉ ህፃናትና አዛውንት፣ በገፍ ስለሚጨፈጨፉ አማራውያን፣ ስለሚወድመው የሃይማኖትና የታሪክ ተቋማት ሲል ያለምንም ስስትና ፍርሃት በሚገባ የታገለ እንቁ ጀግና ነበረም። አርበኛ አምሳ አለቃ አያሌው ምትኩ ከበላይ አመራሮቹ የሚሰጠውን የውጊያ ስምሪት ተቀብሎ የተዋጋና ያዋጋ ለጠላት ኃይል የእሳት ወላፍን ለወገን ኃይል ደግሞ የነፃነት ፋና ወጊ ሆኖ እስከ መጨረሻው እቅታ ታግሏል። አርበኛ አያሌው አማራ ድንበር የለውም በሚል ከወሎ በተለያዩ የአማራ ግዛቶች እየተንቀሳቀሰ ያዋጋና የተዋጋ ትላልቅ ጀብዶችን የፈጸመ ቅን፣ በጓዶቹ የታመነ ልበ ሙሉ ጀግና አመራር ነበር። ስለ አርበኛው ጀግንነት በአንድ እጁ ጠመንጃ በሌላኛው ዳዊት የጀግና መፍለቂያ አማራ ሳያንት ከሚለው የአገሬው ስንኝ ባሻገር የደላንታና የፀሐይ ሞጫ ግንባሮች፣ የመርሳና የኦርጌሳ፣ የውጫሌና የሐይቅ ቀጠናዎች የመርጦና የኮረታ ጋሪያዎች፣ የጋሸናና የዳውንት ሸንተረሮች፣ የመካነ ሰላምና የወግዲ ግንባሮች፣ የጋይንትና የጨጨው ኮረብታዎች ሕያው ምስክር ናቸው። አርበኛ አያሌው ጦሩን እየመራ ከማዋጋት ባሻገር እሱ ራሱ ከፊት እየተሰለፈ በመዋጋት ጭምር ጠላትን ድባቅ የሚመጣ የጥቃት መንዶ የወገን ኩራት የሆነ ተወርዋሪ ጀግና ነበር። ይሁን እንጂ ጀግናችን በሰርጎ ገብ ባንዳዎች መነጠቃችን ቢያንገበግበንም አርበኛው ባሳየን የትግል መስመር ለሕዝብና ለትግል ታማኝነትና ጽናት፣ ቆራጥነትን ራስን እስከ መስጠት አርያነትን ተከትለን የሞተለትን ዓላማ ከግብ እናደርሳለን። ጓዳችን አርበኛ አያሌውን በመግደልና በማስገደል እንዲሁም ድርጊቱን በማቀነባበር የተሳተፉ ባንዳዎችን ተከታትለን ለፍርድ በማቅረብ ለሰራዊታችንና ለህዝባችን ይፋ የምናደርግ መሆኑን እየገለጽን ለመላው የአማራ ፋኖ ወሎ እዝ ሰራዊትና ለመላው የድርጅታችን አመራር መጻናትን እንመኛለን። ጀግና ይሰዋል፣ ትግል ይቀጥላል። የአማራ ፋኖ ህዝባዊ ድርጅት ወሎ እዝ አዛዥ አርበኛ ኮሎኔል ፋንታሁን ሙሀባው መጋቢት 8 2017 ዓም ከአማራ ፋኖ በሸዋ ናደው ክፍለ ጦር የተሰጠ አስቸኳይ መግለጫ። እንደሚታወቀው የአማራ ህዝብ ባገዛዙ በፖለቲካ በኢኮኖሚ በማህበራዊና በሌሎችም እሴቶቹ በብልጽግና ስርዓትና መሰሎቹ የተነጠቀ ህዝብ መሆኑ ዓለም ያወቀው የአደባባይ ሀቅ ነው። ለዚህም ከአማራ ህዝብ አብራክ የወጣው የአማራ ፋኖ በአራቱም ማዕዘን ወደ ህልውና ትግሉ ገብተዋል። ወደ ህልውና ትግሉ የገባውም የአማራ ፋኖ የህዝቡን እሴቶችን ለማቆየት የአማራን ህዝብ ህልውና ለማስጠበቅ መሆኑ ይታወቃል። እስካሁንም በርካታ ተጋድሎዎችን በማድረግ ያገዛዙ ፖለቲካዊና ወታደራዊ መዋቅርን በመደምሰስና በማፈራረስ ስርዓቱ ሁሉ ነገሩን በማዳከም ላይ ይገኛል። ስለሆነም ስርዓቱ ህዝባችንን ለመጨፍጨፍና እድሜው ለማራዘም በሚያደርገው ዘመቻ የበጀት እጥረት ሲገጥመው የከተማ መሬቶችን በሊዝ ጨረታ በማጫረት ሀብት መሰብሰብ ፋይናንስን ማጠናከርና ለስርዓቱ ጋሪ ፈረሶች ማለትም ከፍተኛ ወታደራዊና ፖለቲካዊ አመራሮች፣ ሚሊሻ፣ ፖሊስ፣ መከላከያ ሰራዊት፣ አድማ በታኝና ለመሳሰሉት በሁሉም ከተሞች ቦታ መደለያ መስጠትና የተለያዩ እንቅስቃሴዎችን እያደረገ መሆኑን ክፍለ ጦሩ መረጃ ደርሶታል። ስለሆነም የአማራ ፋኖ በሸዋ ናደው ክፍለ ጦር በሚንቀሳቀስባቸው ማለትም በመራቤቴ ሞረትና ጅሩ አንሳሮ የሚከተለው መልእክት እናስተላልፋለን። አንደኛ፣ ስርዓቱ በሚያወጣቸው የትኛውም የመሬት ሊዝ ጨረታ ላይ ማንኛውም ማህበረሰብ መሳተፍ አይችልም። የተሳተፈም ሆነ ተጫርቶ ቦታው የደረሰው እንዲሁም ጨረታውን በሚያስፈጽመው አካላት ላይ በየትኛውም ጊዜ ክፍለ ጦሩ አስፈላጊውን እርምጃ ይወስዳል። ሁለተኛ፣ የከተማ ቦታ በህገወጥ መንገድ ከተሰጡ የሲቪል ካድሬዎች የሚሊሻና የፖሊስ አባላት፣ የአድማ ብተና አባላት፣ የመከላከያ አባላትና መሰል አካላት ላይ የከተማ ቦታ ግዢ ፈጽመው የተገኘ የትኛውም ግለሰብም ይሁን ድርጅት የአማራን ሕዝብ ሞት ለማፋጠን አስተዋጽኦ ያበረከተ የእኩይ ተግባሩ ተሳታፊ ስለሆነ አስፈላጊው እርምጃ ይወሰድበታል። ሶስተኛ ከመስከረም ወር 2016 ዓ.ም ጀምሮ በየትኛውም ከተሞች ለስርዓቱ ወጋኝ ኃይሎችና በዘመድ አዝማድ ተለዋጭ ስሞች ተሰጥተው የጸደቁም ሆነ በሂደት ላይ ያሉ የከተማ ቦታዎች ምንም አይነት ተቀባይነት እንደማይኖራቸውና ለዚህ እኩይ አማራ አስጨራሽ ድርጊት ተባባሪ የሆነ የከተማ አስተዳደር የወረዳ አስተዳደር መሪ፣ ማዘጋጃ ቤቶች፣ የቤቶችና የመሰረተ ልማት ጽህፈት ቤቶች፣ አደራጅ ማህበራትም ሆነ ሌሎች የሚመለከታቸው ተቋማት ካድሬዎችም ሆነ ፈጻሚ ባለሙያዎች ላይ ክፍለ ጦሩ የማይዳግም እርምጃ ይወስዳል። ክብር ለተሰው ሰማዕታት! ድላችን በክንዳችን! ሸዋ አማራ ኢትዮጵያ። መጋቢት 9 2017 ዓ.ም ኦሮምኛ ባለመቻላችን ምክንያት እየተቀጣን ነው ሲሉ የአዲስ አበባ ከተማ ታክሲ አሽከርካሪዎች አማረሩ። በአዲስ አበባ ከተማ ያሉ የታክሲ አሽከርካሪዎች መመሪያን ባልተከተለ እና ያለበቂ ምክንያት በትራፊክ ፖሊሶች እየተቀጡ መሆኑን ባቀረቡት ቅሬታ ገልጸዋል። ትራፊኮች ሲያናግሩን በኦሮምኛ ለሚመልስላቸው የሚሰጡት ቀና ምላሽና ጥፋት ቢፈጸም እንኳን ይታለፋል ያሉት አቤቱታ አሰሚ ሹፌሮች በከተማዋ 95 በመቶ የትራፊክ ፖሊሶች የኦሮሞ ብሔር ተወላጅና፣ በጥላቻ የተሞሉ አማርኛ ስናናገራቸው ለመግባባት የሚቸገሩ በንግግራችን ቶሎ የሚናደዱ ዘረኞች በመሞላቱ በከፍተኛ መማረር ላልተገባ ቅጣት ተዳርገናል ብለዋል። አብዛኛዎቹ የአማርኛ ተናጋሪ ሹፌሮች በከተማዋ በተለያዩ ቦታዎች ላይ በትራፊኮች በሚጣልባቸው ሆን ተብሎ የሚመስል አላግባብ ቅጣት እንደተማረሩ የገለጹት የታክሲ አሽከርካሪዎቹ በተለይ ደግሞ አዲስ የቅጣት ማሻሻያ ተግባራዊ ከሆነ ጀምሮ ስራቸውን በአግባቡ ለመስራት መቸገራቸውን ለአህዱ በሰጡት ቃል ተናግረዋል በተለይ በቂ ያልሆኑ ምክንያቶችን በማቅረብ በየጊዜው እስከ 1500 ብር ድረስ ለቅጣት እንደሚከፍሉና ኦሮምኛ ተናጋሪ ሹፌሮች ግን በተግባቦት ከቅጣት ይታለፋሉ እኛ ግን ስራው አማራሪ ሆኖብናል በዚህም ምክንያት ሰርተን የቀን ገቢ ማግኘት አቅቶን አማራጭ አተናል ሲሉ ምሬታቸውን ተናግረዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።